እንደ ፍራቻ ቆጠሩት። የተፈሩ መስሏቸው በጣም እንትን አሉ። በጣም ነው ያፈሉት። እና ለገዛ ልጃቸው ያልሆኑ የገዛ ልጇን ከፍ ዝቅ አድርጋ የልጇ የልጅ ባል ዕቃ ጥንጥዬ ነው። የልጄ ባል ሊደፍረኝ ነበር። ልጄ እንደዚህ ነው እያለች የምታወራ ባለጌ ጌጥ እኔ ሰደሎችን ብዬ እንትን አለለም አይከፋኝም፣ ሆን አይሰማኝም ምናምን አይደብረኝም። ቢከዛ ካንቺ ነገር ነው የሚጠበቀው መጀመሪያ እኔ ጠበቃ ምናምን አርጎሽ ምናምን እኔም ደግሞ ኦኬ አይ ጅጅ ለእኔ ጥሩ ነገር ነው ታስብልኝ ምናምን ብዬ አስቤ ነበር ነው መጀመሪያውንም ትጠይ ነበር መጀመሪያውን ከጅምሩ ከጅምሩን ቀን የምትጠብቂ ልኝ ያስመሰለብሽ ቢካዝ በፖዘቲቭ የተናገርኩትን ነገር በኔጌቲቭ ወስደሹ ድስማቼ ሽብኝ ቢካዝ መጀመሪያም ለእኔ የሆነ ነገር ነበረሽ። የሆነ ቀን ነበር የምጠብቅ የነበረው ምንም አታመጭ። እኔ ደግሞ ደጋግሜ ነው የምነግርሽ፣ ባይ ዘ ወይ ከኔ ጋ ይቅርብሽ። ከኔ ጋ ብትጣይ እንትን ትሆኛለሽ። አይደለም አንቺ አንቺ ሴት አይደለሽም። ማንም ተነስቶ ምንም ቢናገርኝ ማንም ምንም አያመጣብኝ። ቆይ አስልዬ አስሊ ቆይላ ከቆያስ አስሊ ወሬ ላይ ነኝ። ምን እያወራችው ነው? ምን ፕሮግራም ላይ ሆነ? ፕሮግራም አለ እዚህ። ትንሽ አምሮብሻል ደሞ አንተ ትነካካለ ይቅርብ። ምን ነው ጥሩ ሰው አልነበርሽም? እንደዚህ ጥሩ ሰው አይደለውም። ከዚህ በኋላ ስኒ ንዴት አለብሽ፣ ተነደሽ። አረ ማን አባቱ ለማን አባቱ ነው የምናደደው? እሺ፣ በጣም እንደሚያከብርሽ እና እንደሚወድሽ አትርሽ እኔም በጣም ነው የምወድ በጣም ነው ማከብራ እ ማልናገርሽ ማንም ተነስቶ ሲናገረች መልስ ሰጥተሽ አታውቅም። ቢኮዝ ዲቦራ መልስ አትሰጥም፣ ዲቦራ አታዋራም፣ ዲቦራ አትናገርም ብለሽ በጣም አፍሽን አላቀቅሽ። በጣም ረጅም ርቀት ነች። እኔ ጀስት ያልኩሽ ጂጂ ምንሆን ሆነ እንደሆን አላውቅም። ሰሞኑን ልክ አልመጣልኝም፣ ፊቷ ልክ አልመጣልኝም ምናምን ያልኩት ጀስት ኖርማል ያልኩሽ በውስጥ መናገር ነበረብኝ። በውስጥ መናገር ነበረብሽ እንኳን ከተባለ ጀስት እንደ ኮንቨርሴሽን እንጂ አንቺን የስድብ ወይ አንቺን የመጣ ምናምን ነገር አልነበረም በሳቱ ግን አንቺ በጣም ልቀትሽ በጣም አፍሽን አላቅቅሽ። ይሄ ልጆች ልጅሽ ላይ ስታላቅቅ የነበረውን አፍሽን የገዛ ፍቅረኛሽን አብረሽ ያሳለፍሽን ስታላቅቅ የነበረውን አፍሽን ከዚህ በፊት ስንትና ስንት ዓመት እኔ ኦልሬዲ ገና ከመጣው ሁለት ዓመት ነው ቲክታክ ላይ ሁለት ዓመት ከምናምን ነው ስታላቅቅ አፍሽ የሚወጣው ቆሻሻ ከአፍሽ የሚወጣው ከዚህ በፊት ምን አልሽኝ? ስንደዋወል የምታስታውሽ ከሆነ ሰው የሆነ ነገር ሲናገርሽ አልሽኝ ራስሽን ሻልሽኝ። ባይ ዘ ዌይ ምክርሽ ነው ተቀብዬ እንደዚህ እያወራሁሽ ያለሁት። ቢከዝ ሰው ሲናገርሽ ሶሻል ሚዲያ ላይ ወጥቶ ሲሰድብሽ ስደብ ይበልሽኝ። ምን አልሽኝ? እንቁርቲን ካልሰ መስደብ አለብሽ አላልሽኝ? እንቁርቲን ብለሽኛል። እንቁርቲን ስትናገርሽ ዝም ስለምትያት ነው አፏን የምትከፍትብሽ። ስትናገርሽ መልስ ስጫት። ማንም ሰው ቲክታክ ላይ ወጥቶ ቢናገርሽ ለማንኛውም ሰው እንዳመጣጡ መልሽ ብለሽ መክረሽኛል። እና በምክርሽ መሰረት እናቴ እየመለስኩልሽ ነው። እንደ መከርሽኝ እንዳስተማርሽኝ ምክርሽን አሁን እየተገበርኩት ነው ማለት ነው። ስለ ሰደብሽኝ እየመለስኩልሽ አይደለም እኔ እኔ እኔ እኔ እኔ የገዛ ልጅሽን የገዛ ልጅሽን ባል እቃው ጥምጥዬ ነው ተደብቅ ያየሁት ሊደፍረኝ ነበር ምናምን የምትሽ ሴት ማለት ነው። እና ጉስቁል ብለሻል። አሁን ጉስቁል ብለሻል፣ ተስፋ የቆረጥሽ ትመስያለሽ ብዬ ነገርኩሽ። ድክረትርት ብለሻል፣ ውልቅልቅ ብለሻል። እደግሞልሻለሁ አሁን ከፈለግሽ፣ ምን ምን ታመጭብኛለሽ? ምን ታመጭው? ንገረኝ። እንትን አይዲያልሽ አይዲን አሳየው እስኪ አንቺ ወይ እኔ ዱባይ ነው የምኖረው። አድሬሴ እልክልሻለሁ። ምን ታመጫለሽ? እንኳን ካንቺ ጋር ማለት ነው ያን እንኳን አረብ ነው ከሱ ጋር ትጣይ ምናምን እስኪ ከሱ ጋር እንኳን አልፈረውም፣ እሱ እንኳን ስናገሩ አልፈረውም። አይደለም አንቺ ምን ታመጭብኛለሽ? ምሽ መከበር መከበር በከንፈር ምትከበሩ፣ በከንፈርሽ ነው፣ ከአፍሽ ነው ምትከበሩ። መከበር በከንፈር ባለጌ፣ ዝቃጭነትሽ አያስከብርሽ፣ ከባሽ ሰው እንዲያከብርሽ እኔ እንዳከብርሽ፣ እኔ ዝቅ ከፍ ዝቅ አድርገሽ ቀን ስንት ቀን ላይክስ ሁለት ቀንሽ ምናምን በጣም ነው ያናደድኩሽ። ውስጥሽ ነው ሰርስሬ የገባሁት። በጣም ነው የተሰማሽ የተናገርኩሽ ንግግር፣ በጣም ተሰምቶሻል። ለዛ ነው እንደው ሺ ተመጦ ሰው መጦ መጦ መጦ ሸንኮራ የጣል ሸንኮራ የምትመስይ ሴትዮ፣ ስለኔ መልክ ታወራለሽ። አታፍሪም? ሽማ አይዝሽም። ይሄ የብዙዎች እምባ፣ የብዙዎች እንባ፣ እሪ ብለው ያለቀሱብሽ እንባ አሁን ዓይንሽን አስለቅሶት አስለቅሶት ምን እንደመሰለ ዓይንሽ ብታውቂ ምን እንደምትመስይ አታፍሪም። እንዲ ስለኔ ስታወሪ አንቺ በጣም ማፈር አለብሽ። ቁጭ ብለሽ ስራሽ አድርገሽ እንደዛ እንደዚህ እንደዛ። ማነሽ? ምንድነሽ? ንገሪ፣ ማነሽ? ምንድነው የምታመጭብኝ እኔ? ራስሽን እንዲሆነ እንደተአምራት እንደተአምር የሆነ ነገሮች ሰርስሬ ነው የገባሁት ጀግና ነኝ። እንዲሰማሽ አድርጌሻለሁ እንዲሰማሽ አድርጌሻለሁ። ይሻል አባሽ እንዲሰማሽ አድርጌሻለሁ እና ምን ልልሽ ፈልጌ ነው፣ ራስሽን እንደ እንትን አትይ። ሰው በጥሩ ነገር የተናገረሽን በመጥፎ ነገር የምትቆጥሪ ትትዮሽ ጥሎኝ። እኔ ባይዘቦይ ማለት ነው እኔ ዲቦራ ለምን መልስ ሰጠች? ለምንድን ነው ሲሰልባት መልስ ሰጠች ብላችሁ የምታስቡ ሰዎች አንቅራችሁ ትፉኝ። አይመለከተኝም። ስለማናችሁም ግድ አይሰጠኝም። ምላችሁ ላችሁ የምትወዱኝ ትረዱኛላችሁ። እናትሽ ትሆናለች። አክብረት ኦፍኮርስ እናቴ ስለምትሆንማ አከበርኳት። አበዛሽ፣ ሆነ አለፈ፣ ከልክ አለፈ፣ አለፈ ከልክ በጣም በጣም። አፍሽን ተላ ሆነ አላቀቅሽው። አፍሽን ለጉድ ማለት ነው ያለሽ በእኔ ተነቃቀ እንዲሁም አነቃቀውሽ። አመስገኝ አመስገኝ አመስገኝ አነቃቅተሻለሁ። በጣም ተነቃቅተሻል። ከዛ በፊት እናንተ ባይዘዊ እናንተ አሁን እዚህ ጋር ያላችሁ ሰዎች ታውቃላችሁ፣ የነበረችበት በግ ከሰጧት ሌላ ነገር ወደዚህ ወደዚህ ዞራ ማታይ። አንቺንም አከበርኩሽ፣ የሆነ ጊዜ ላይ ቆመሽልኛል፣ የሆነ ጊዜ ላይ አግዘሽልኛል ብዬ አከበርኩሽ። ምን መከበር እንሽቅ ምንድር አለባችሁ? እንዲህ ነው የፈላባችሁ። ምንም ቆይ አይደለም ዲቦራ ብትናገሯትና እሷ ብትመልስ ምን ይመጣል ብላችሁ ነው ያስ አሮን ጌር ላይክ ምንም ይመጣል ምንም ይመጣብኝ ነው የሚመስላችሁ። ቆይ ለእናንተ ብመልስላችሁ ያም እየተነሳኝ ያም እየተነሳኝ እንጂ በእኔ ቪዋንስ ባይ ዘ ወይ ጅጅ ወድቅ ወድቅሽ ነበር እኔ እድሜ ለኔ በ አመስግኝ አመስከ ከባሪ ጀምሮ ያስተካከልኩልሽ የሆነ ሬዲዮ ትከፍቻለሽ፣ ትክስክስ ዝም ብለሽ ታላዝ ነበረ። ያኔ ተነቃቃሽ። በኔትብላትብላ ሽፋን ለብሳ እንትን ይዛ እጇን ይዛ እንትን ይዛ አነቃቃሽ። እንዴት ነው እንጂ እኮ ላይፍሽ ቦሪንግ ከመሆኑ ሆነ የተነሳ በቃ ሰው የሚገባ እና ምን አይነቶች ይወጣል። ትሪት አርጓት በቃ ትሪት አርጓት ነው ያልኩት እና አነቃ ትሪት አድርጓት ትሪት አድርጓት ልጅን ቼክ አድርጓት ማለት ምንድነው ክፋቱ? ምንድነው ክፋቱ? ንገሪኝ። ምንድነው ጥፋቱ? ምንድነው ክፋቱ? እንደዛ የሚያሳብድ ነገር ምንድነው ክፋቱ? ጂጂ እንደ ድሮ አይደለችም ተክዛብኛለች ማለት የቱጋኑ ክፋቱ? ቆይ እኔ ያልታወቀኝ ነገር እሱ እስከዛሬ ደግሞ ይኸውልሽ፣ ሊያሾ እስከ ዛሬ ተናገርሽ አላውቅም ነበር ምንም። ሊያሾ አይደለሽም ከአሁን በኋላ ፈጣን፣ ብዙ ጊዜ በደጋግመሽ ደጋግመሽ ደጋግመሽ በአሽሙር ጠቅ በአሽሙር መንደሪ ዋጥሽ ዞር ዞር ብሎ ምንም ነገር የማይታይሽ አንቺ እንትን እንዲ ጎረሽ ቼፓማ አንቺ ነሽ ርጋሹ አንቺ ነሽ ምንም ምንም ተመጡት አዲስ ነገር እንትን ታደርጋላችሁ ክሬት ታደርጋላችሁ። እኔ ለመጠም ኖ ምን ማድረግ እንዳለብኝ አለቅ ዲቦራ ባለጌና ትላላችሁ። እንዴት ነው ከዛ፣ እንዴት ነው ታዲያ ላይፊም እንዴት እናንተ ሰድባችሁኝ፣ እንዴት ነው ሰርቫይቭ ማድረገው ታዲያ? ሰው እንዲጠላኝ አረጋችሁ ያደረጋችሁ ተሰማኝ። በጣም በቃ ውስጥ የተሰበረ አላዳመጣችሁም። አሁን ላይ ቲክቶክ ላይ እንዲፈጣ ጠውኛሉ። ፍጥጥ ግስጥ ብዬ እመጣልሻሉ ነው ዳሚ ስትናገሪ

አስቆምሻለሁ አሁን አንቺ ምንም አቋምጭምጫልሽ። ጂጂ እንቁርቲን እንቁርቲ ሲሰድብሽ እርገጫት፣ ውቀጫት ብለሽ አስተማርሽኝ። ሰው ሲሰድብሽ አለች፣ ራሷ እማማ ጂጂ ሰው ሲሰድብሽ ዝም አትበይ፣ ራሷ መስ ያስተማረች መልሽ፣ ዲቦራ ካልመለሽ፣ የፈራሻቸው ነው የሚመስላቸው። ማንን እንዳትፈሪ ብለሽ ወኔ ከሰጠሽኝ በኋላ አንቺ መልሰሽ ከዛ መልሽ አስተማርሽኝ። አንቺ ላይ ነዋ ፕራክቲስ የማደርገው አንቺ ላይ ነው ፕራክቲስ ማድረጉ። እንዴት እኔ ጥሩ ተማሪ ነኝ። ለዛም አጋዥም አልፈልግም፣ አጋዥም አልፈልግም። ቢቃዝ አንቺ ምትናገሪው ነገር ምንም ስለማይሰማኝ፣ እንዳንቺ ስለማልናደድ፣ እኔ ስለማልናደድ፣ ብዙ የሚያስደስቱኝ ነገሮች አጠገቤ ስላሉ አልናደድ እናልት እና እንድዛ ነው እዚህ ቲክቶክ ላይ አፋችን አፋችን ስጥ ከፍቶ ነው። እኔ ለመጀመሪያ ጊዜ በፊት ነበር ነበረ ዋይል አለው ይሰማኛል፣ ምናምን እንባ ይመጣል። ለምንድን ነው ሰው የሚናገረኝላለው ምናምን አሁን ግን ምንም ምነው አይመስለኝ አሁንም ደጋግመሽ ስላበዛሽው ነው መልስ የምሰጥሽ። በዛ መልስ የምሰጥሽ። ከዚህ በኋላ ታለቅሽ እንዳታለቅሽ ላልሽው ደግሞ ለቀሩት ዘመዶች አስቀምጨዋለሁም፣ በዐይነት ለቀሩት ዘመዶች አስቀምጨዋለሁ

የገዛ ልጆችን የምትረብጪ ሲሆንሽ እኔ የምትረብጪኝ ምንም አይመስለኝም። ምንም ነው አይመስለኝ፣ አይሞቀኝም፣ አይበርደኝም። ስለገዛ ልጆች ባል ወሸላ የምታወሪ ነው እና እንደዛ ነው፣ ቀጥይበት። እስቲል ፍሬንድ ነን ግን፣ ከፈለሽ ጌም ላኪንግ እና ጌም የተጫወት እንዳሳብ ኮንቨርሴሽን ቢኖረን ደስ ይለኛል። ሄዱና ንገሯት እየፈለገችሽ ነው ዲቡ በሏት። ይ የኔ እናት ዲቦ፣ ነ የኔ እናት፣ ነ የኔ ፍቅር እያለች ነው በሏት። ነ የኔ ፍቅር፣ እናውራ እስቲ እናውራ። ምንድን ነው ችግርሽ? ምንድን ነው የኔ እናት? ምንድን ነው? ሄዱ ነይ በሏት፣ ነይ በሏት። እንደዚህ ፍሬንድ ነን እኮ የኔ እናት ነው ይበሏት፣ እስኪ ልስማት። ማለት በቃ በጣም ውስጧ ተጉርቶብኛል። አዝናብ በጣም ወስጣው ልስማት፣ እስቲ ለስማት። ምንድነው? ምንድነው? ነው ይሄ ምንድነው? ምንድነው? እኔ እናት ምንድንነው? እንደዚህ ግብግብ ስፍስፍ ያረኩሽ ነገር፣ ለምን እንደዚህ ስፍስፍ ያረኩሽ? ምንድነው? ነው ምንድነው? ምንድን ነው ያልኩ ነው፣ ማጫውት አስቅሻሉ? በክፋት አልነበረም የተናገርሽው። አንቺ ያ በክፋት አልነበረም የተናገርኩት። ግን ብዙ ርቀት ሄደች። ብዙ ርቀት ሄደች። ጥሯት ልጅ ጅጅ፣ ሼር አርጉላት ጋር ሼር አድርጉላት። ተምጣ እኔ ብሎ ካላርኩ ነይ። እኔ እናት ነይ፣ ልንግስኪ። ነይ፣ ነይ። ድዋይ ይመጣል ብለሻል፣ ቀበልሻል። ልጅ ቀበልሻል። የርቀትሽንም ነገር አብረን እናስተካክላለን። ነይ፣ ነይ አብረን ነምን ኖሮስ ነይ እኔ አብረን እንኖራለን። ቀድም ቀድሜ ማስተካከልልሽም ነገር ካለ ደውለሽ ንገሪኝ። ስልኬም አለሽ ደውለሽ ንገሪ አስተካከልልሻለሁ። እዚህ ቤት ምንም ምንም ከሆነ ሁሉ ነገር አስተካክል እየጠብቅሻሉ። እኔ እልኝ እስኪ ምንድን ነው እሱ? ምንድን ነው እሱ? ጀርመንን ለቀሽ ልትወጪ ነው እዚህ ቤት መጪ ነው አይደለ እንዴ? ምንድን ነው እሱ? ምንድን ነው ምንድን ነው

ኢንቮልቭ አላረኩ፣ አልገባውም። በጣም በጣም ብዙ ጊዜ አልገባውም። በመሀል ስለምታወሪ በስልክ እናወራለናችን፣ በመሀልም አልገባውም። ታይ ታይ ታይ ነው አንቺም ታይ አንቺም ታይ ነው እንጂ በመሃል ገብቼ አልመሳቀልኩም። አንቺ ደግሞ ማለት ነው ከቤታ ጋር ከተጣላሽ በኋላ አንቺ ደግሞ ጭራሽ